ከሰሞኑ በጣም አነጋጋሪ ከሆኑ ጉዳዮች አንዱ የትግስትና የራኬብ ጉዳይ ነው። እንግዲህ ቀደም ሲል እንደምታስታውሱት አርቲስት ትግስት በአባይ ቴሌቪዥን ላይ ሰከላሾ የሚለውን ፕሮግራም እንግዲህ ረዘም ላለ ጊዜ ጀምሮ ስትመራው እንደነበረ ይታወቃል። ከሰሞኑ ደግሞ ራኬብን ይዞ መጥተዋል ማለት ነው የዝግጅት ክፍሉ። ይህ እንግዲህ ብዙዎችን እያነጋገረ ይገኛል። አንዳንዶች መልካም የሆነ አስተያየቶችን ሲሰጡ አንዳንዶች ደግሞ አሉታዊ የሆኑ አስተያየቶችን በመስጠት ላይ ይገኛሉ። ይህ እንግዲህ በተለይ በትወናው ወይንም በአርቱ በጣም የተዋጣላት አክትረስ እንደሆነች ሁላችንም እንመሰክራለን። ለዚህም እንግዲህ በተለያዩ ፊልሞችና ድራማዎች ላይ በመተወን ብቃቷን በሚገባ አሳይታለች ማለት ነው፣ የተለያዩ ካራክተሮችን በመጫወት ማለት ነው። ከቅርብ ጊዜ ወዲህ ደግሞ ብዙ አርቲስቶች እንግዲህ እንደሚያረጉት በሀገራችን ብቻ ሳይሆን በተለያዩ ዓለማት ላይ ታዋቂ የሆኑ ሰዎች እና በተለይ ተዋናዮች እንደሚያደርጉት እንግዲህ እሷም ሾው ይዛ ስትመራ ቆይታለች ማለት ነው። ከዛ በኋላም እንግዲህ የራሷን የዩትዩብ ቻናል ከፍታ በርካታ ተከታዮችን እንዳፈራች ተመልክተናል እና ፕሮግራም ወደ መምራቱና የሾው አቅራቢ ወደ መሆኑ እንግዲህ ከመጣች ቆየት ትብላለች ለማለት ነው። ራኬብንም እንግዲህ እንደምናስታውሳት በጋዜጠኝነት ሙያው ላይ ረጅም ዓመታትን ያሳለፈች፣ በተለይ በኢቢኤስ ቴሌቪዥን ላይ እንግዲህ ነፍሱን ይማረውና ከአስፓው ጋር የነበራቸውን ጥምረት ማንም የሚዘነገው አይመስለኝም። ከዛ በኋላ እንግዲህ ከኢቢኤስ ከወጣች በኋላ በተለያዩ የስራ መስኮች ላይ እንደቆየች እንደዚሁ ይታወቃል። እሷም የዩትዩብ ቻናል ከፍታ ስትሰራ እንደነበርም ይታወቃልና አሁን ላይ ደግሞ ወደ ሰከላ ሾው መታ፣ በአባይ ቴሌቪዥን ላይ ከዚህ በፊት ትግስት ስትሰራ የነበረውን የሰከላ ሾውን እሷ ልትረከብ ችላለች ማለት ነው። ታዲያ ይሄንንም በተመለከተ እንግዲህ ብዙዎች ሀሳባቸውን እየሰጡ ይገኛሉ። ብዙዎችም እንግዲህ ልክ ነው ልክ አይደለም በማለት ላይ ብዙ እየተከራከሩበት፣ እየተወያዩበት ይገኛሉ ማለት ነው። ቀደም ሲል እንዳልነው እንግዲህ አርቲስት ትግስትን ብዙዎቻችን የምናስታውሳት ቀደም ባለው ጊዜያት ማለት ነው በፊልሞች ነው፣ በተለይ በድራማዎች ላይ እንግዲህ አሉ ከተባሉ ሴት አርቲስቶች መሀል አንዱ አለችና፣ ብዙ ጊዜ ሰው በተደራቢ ሌላ ስራዎችን ሲሰራ እንደ ሆቢ ወይንም ደግሞ እንደ መዝናኛነቱ ሊሆን ይችላል እና ዋናው ስራዋ እሷ ምን እንደሆነ ይታወቃልና፣ በዚህ እንግዲህ ይህን ያህል መወቀስ አለባት ብለን አናስብም። ጎን ለጎን ደግሞ በርካታ የሆኑ የእሷ ተኮታዮች አሉ። በእርግጥ እስካሁንም እሷ ትሻላለች እሷ የተሻለች ነች የሚሉ አሉ። አንዳንዶች ደግሞ አቀራረቧ ሪያሊስቲክ አደለም ወይንም ደግሞ አክቲንግ የበዛበት ግነት የበዛበት ነው። ስለዚህ ለፕሮግራሙ አትመጥንም የሚል ጠንከር ያለ ሀሳቦችን ሲሰጡም ተመልክተናልና፣ እንግዲህ በጣም በሚገርም ሁኔታ ወደ እሷ ወደ ሚዲያ መታ ይሄ ነው ብላ ባትናገርም እስካሁን ድረስ ግን ለመረዳት እንደሞከር ነው ፕሮግራሙ ሙሉ ለሙሉ ራኬብ እንደተረከበችና ራኬብ እየሰራች እንደምትገኝ ልናረጋግጥ ችለናል ማለት ነው። በራኬብ በኩልም እንግዲህ በግሏ ምክንያቷን አላስረዳችም። በእርግጥ ፕሮግራሙን የጀመረች የመጀመሪያው ቀን ወደ ሌላ ቦታ እንደሄደችና እሷን ተክታ ለመስራት እንደመጣች ነበር የተነገረው። ከዛ በኋላ ግን ብዙ ትላልቅ ሚዲያዎችን ጨምሮ ራሱ ቴሌቪዥኑም በተለያዩ ፕላትፎርሞች ላይ እንደገለጸው ከሆነ ይህንን የሰከላሸውን እንግዲህ ራኬብ እያቀረበች እንደሚገኝና ከራኬብ ጋር እያለ እንግዲህ በጽሁፍ እየገለጸ ይገኛልና ና ከአሁን በኋላ ትመለሳለች የሚል እምነት የለንም። እኛም እንግዲህ ብዙ ጊዜ እንደሚታወቀው በተለይ በእንደዚህ በትላልቅ የቴሌቪዥን ጣቢያዎች ላይ የሰዎች መቀያየር እንግዲህ ፕሮግራሞች በተለያዩ ሰዎች ሊሰሩ ይችላሉ ይሄ በውጭም ሀገር የምንመለከተው ነው የግድ ጥላቻ በከሌ ላይ ማሳደር አስፈላጊ ነው ብለን አናስብም ወይንም ደግሞ ይሄ የድጋፍ ጉዳይ አይደለም ማን ትክክል ነው ማን ትክክል አይደለም ማለት የሚያን ያህል ያከራከራል ብለን አናስብም ዋናው ትልቁ ነገር ምንድን ነው በተሰጣቸው ቦታ ላይ ፕሮግራሙ የሚፈልገውን ሀሳብ በትክክል ማስተላለፋቸው ነው እንጂ የራሳቸውን የግል አቋም ወይንም ደግሞ የራሳቸውን የግል ችሎታ ለመመዘን አይደለም፣ ፕሮግራሙም የተቋቋመውና ይሄንን በዛ አይነት መንገድ ብንረዳው መልካም ነው ብዬ አስባለሁ። ሁለቱም ራኬብም ትግስትም እንግዲህ የራሳቸው የሆነ የአቀራረብ ስታይል አላቸው። በተለይ እንግዲህ ራኬብ ረዘም ላለ ጊዜ በዚህ በጋዜጠኝነት ሙያ ውስጥ እንደመቆየቷ ጠንካራ ጋዜጠኛ ከሚባሉ ሰዎች መሀል የምትመደብ ወይንም ደግሞ ጋዜጠኞች መሀል የምትመደብ እንደሆነች ሁላችንም እናውቃለን። ይሄ ምንም የሚያከራክር ነገር አይደለም። ነገር ግን ደግሞ እንደ ድክመት ካየነው ምናልባት በደንብ ኢንተርቴን በማድረጉ ደግሞ ትግስት የተሻለች እንደሆነች ሁላችንም እናውቃለን። እና ስለዚህ በዋልት ሆነ ቀልድ በዛበትም የሚባለው ይሄ ኢንተርቴን በማድረጉ ዙሪያ ላይ ትግስት የተሻለች እንደሆነች እንግዲህ አንዱ ማሳያ ነው ብዬ አስባለሁ። አሁን ላይ ደግሞ እንደሚታወቀው እንግዲህ ሜንስትሪም የሆኑ ጣቢያዎች ወደ ቲክታክ እና ወደ ተለያዩ ወደ ሶሻል ሚዲያዎች ላይ እየመጡ እንደመሆኑ ይታወቃል። በዚህ ላይ ያሉ ሰዎች ደግሞ ልክ ሰይፉ እንደሚያደርገው ቀለል ያሉ ኢንተርቴ ለመደረግ እንግዲህ ኦፕን መሆን አለበት ስቴጁ ብለን እናስባለን። እና ከዛ አንጻር የትግስት ያን ያህል ይደብራል ወይንም ያስጠላል ብለን ማለቱ ትክክል ነው ብዬ አላስብም። ሁልጊዜ እንግዲህ ቁም ነገር እና ሲሪስ ከሆነ ደግሞ ፕሮግራሙ ድርቅ የማለት ነገር አለው። በእድሜም እንግዲህ እንደምትመለከቱት በዚህ ሾው ላይ የሚቀርቡት አነስ አነስ ያሉ ወጣቶች ቲክታከሮች እንደዚህ እንደዚህ አይነት ነገሮች ናቸውና እነሱ ደግሞ ይመጥናቸዋሉ ወይም ደግሞ ለእነሱ ይሆናል ብለን የምናስበው ሾው ደረቅ መሆን አለበት ብለን አናስብምና ከዛ አንጻር ብትመለከቱት ይህን ያህል እንግዲህ እሷ ባላደረገችው ወይንም ደግሞ ትግስት ባልፈጠረችው ነገር ላይ ይህን ያህል ውርጅብኝ በሚዲያ ላይ መከሰቱ ልክ ነው ብለን አናስብም። ይሄ ማለት ግን ራኬብ አትችልም ወይንም ደግሞ ራኬብ ያንን ነገር ማድረግ አትችልም ማለት አይደለም። እንደ ሰውኛ ካሰብነው ሁለቱም እንደ ስራ ነው ይህንን ስራ የሚሰሩትና ለሁለቱም ሞራል ልንሰጣቸው፣ ልናበረታታቸው ይገባል ለማለት ነው። ራኬብን በተለይ በኢቤስ ላይ እንግዲህ ራሷን እንዳሳየች ከዚህ በፊት በደንብ ተመልክተናል እና በዚህም ላይ በደንብ ይዋጣላታል ብለን እናስባለን። እንግዲህ የእሷ ደጋፊዎች፣ የእሷ አድናቂዎችም እንግዲህ በርካታ እንደሆኑ ይታወቃልና በዚህም ስራ ላይ በደንብ ታሳካለች ብለን እናስባለን። ለራኬብ እንግዲህ መልካም እድል ይቅጠማት ለማለት እንወዳለን። በተረፈ እንግዲህ በምን ምክንያት ትግስት እንደለቀቀች ወይ እም ደግሞ ራኬ በምን ምክንያት እንደተተካች የምናውቀው ነገር የለም። አሉባልታ በተለያዩ አጋጣሚዎች እንግዲህ የተለያዩ ሰዎች ሲናገሩ ሰምተናል፣ ተመልክተናል። በቲክታክም በፌስቡክም እንደዚሁም በዩቲዩብም ላይ በርካታ ሰዎች ይሄ ነው ያ ነው እያሉ አስተያየታቸውን ሲሰጡ ተመልክተናል። ትክክለኛ የሆነውን መረጃ እንግዲህ ልናገኝ የምንችለው ከቴሌቪዥኑና ከራሳቸው ከሰዎቹ ከትግስትና ከራኬብ ነው እንጂ ከሌላ ሊሆን አይችልም። እነሱ ደግሞ በዚህ ዙሪያ ላይ ቀደም ብዬ እንዳልኳችሁ ምንም አይነት አስተያየቶችን ወይም ደግሞ ምላሾችን እስካሁን ድረስ አልሰጡም። ስለዚህ ይሄ ነው ማለት አንችልም። በዚህ ዙሪያ ላይ የተከበራችሁ አድማጅ ተመልካቾቻችን እንግዲህ ፕሮግራሙን እያያችሁ እየገባችሁ ይውላቸው ለማለት ነው። ለአዲሷ አቅራቢም እንግዲህ ለራኬብ እንኳን ደሳለሽ እንኳን ለዚህ አበቃሽ። በድጋሚ በሰፊው ከህዝብ ጋር በትልቅ ቴሌቪዥን በትልቅ ሾው ላይ ለመገናኘት አበቃሽ ለማለት ወዳለሁ። ቻናላችንን ሰብስክራይብ ያደረጋችሁ ሰብስክራይብ አድርጉ፣ እንደዚሁም ቪዲዮ ከተመቻችሁ ላይክ፣ ሼር፣ ኮሜንት ማድረጋችሁን አትዘንጉ ለማለት ወዳለሁ። መልካም ቆይታ።